አሁንም እየፈራን ሞገስ ከፈራ፣ በቃ ወደ ቤት ሂድ። ፍራቴ ከወንድሜ የበለጠብኝ። ሁለተኛዋ አሳ በእጃችን ገብታለች። በመጨረሻም ኤፍራታ በመድብል ቁጥጥር ውስጥ ገብታለች። መድብልን አለማድነቅ አይቻልም። አቤት ጀግና፣ ቆራጥ፣ ቆፍጣና እዴ እሱን እስኪ በአንድ ቃል ግለጹት። አሁን የቀራቸው ደግሞ እንግዲህ ያ የተረገመ ዝና ነው። ዝናን ከያዙት ብሩክ የሚገኝበት አጋጣሚ ቅርብ ይሆናል ማለት ነው። ዝና እንግዲህ በአፍ እንጂ ያን ያህል እንኳ ጀግና ወንድ አይመስልም። ምክንያቱም እንግዲህ እሱ ጀግና ቢሆን ኖሮ ቀጥ ብሎ እነ ብሩክ ቤት ሂዶ ማሌት እንዳለች እና እንደሌለች ማጣራት ይችል ነበር። እሱ ግን ስለፈራ እንግዲህ ኤፊራታን ነበር ወደዛ እንድትሄድ ያዘዛት። ስለዚህ ዝና በቀጣይ እንግዲህ በመድብል ወጥመድ ውስጥ የሚገባ ይሆናል ብሩክ በቅርቡ ካልገደሉት በቀር ተመላሽ ነው ማለት ነው። ምሳሌ እንግዲህ ባለፈው ክፍል ላይ ማህሌት አንቃት አርዳታለሁ እገላታለሁ እያለች ነበር። እና ያለቀው ያው ብዙዎቻችን ምሳሌን ትለቃታለች ወይንስ ትጎዳታለች እያልን በጉጉት እየጠበቅን ነበር። በመጨረሻም ግን እንግዲህ ጀግናው መድብል ደርሶ አድኗታል ማለት ነው። እንግዲህ ማህሌትም በጣም ፈርተዋል ፈርተዋል። እኔ አይደገመኝም ብትለውም እሱ ግን ሊለቃት አልቻለም። እንዴ ማህሌት እንደዚህ ስትሰቃይ ማይለ ለራሱ እንዴት ደስ ይላል? እንደዛ ቅጥል እንዳደረገችን ዛሬ ላይ እንግዲህ ኩስንን ብላ አላማዋ ሁሉ ከንቱ ሆኗ ማለት ነው። ቀረባት ብዙ አቅዳ ነበር እንግዲህ ብሩክን ማህሌት ምሳሌ ለመግደል ብዙ ሙከራ ብታደርግም ሊሳካላት አልቻለም። ምሳሌ እንግዲህ አድሞትም ማለት ነው። ለማንኛውም ምሳሌ ድራማን እንዴት አያችሁት? ግን ብሩክ ስለሌለ ጸጥ ረጭ ብሏልና ብሩኬ መመለስ አለበት። ነገር ግን ብሩክ በህይወት አለው የሚለው ደግሞ አሳሳቢ ጉዳይ ነው። ምክንያቱም እንግዲህ ከተኛበት አንስተው ነው የወሰዱት። እንዲሁም ደግሞ በደም የተለወሰ ቲሸርትም ቅድስ ታገኝታለ። ለማንኛውም ውድ ቤተሰቦች ለቤቴ አዲስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ ማድረጋችሁን እንዳትረሱ። እኔ ደግሞ ግርም ምድንቅ የሚለኝ ሞገስ ምንድን ነው የያዘው? አንድ ነፍስ ነው ቢሞት ስንዴ እንደዚህ ፈሪ ሆነው ለዛውም ከጀግና ጋር እያለ ከጀግና ጋር ቆሞ ምናልባት ዝናም ሊኖር ይችላል ሲለው፣ ደነገጠ፣ ተርበተበተ። መልሶ ደግሞ ከወንድም የሚበልጥብኝ የለም አላለም። ለማንኛውም ግን እውነት ለመናገር ምሳሌ ድራማ እጅግ በጣም ደስ የሚልና አጓጊና አስተማሪ የሆነ ድራማ ነው። ውድ ቤተሰቦቼ እናንተስ እንዴት አያችሁት? ብሩኬ ይምጣ ነው የሚለው። እንዲህ ብሩኬ ባለመኖሩ ድራማው ራሱ ጭዋ ለበቃ ቀዘቀዘ ማለት ነው። እንዲህ መምጣት አለበት። እና ውድ ቤተሰቦች፣ ሰብስክራይብ ላይክ አድርጉኝ። በቀጣይ ክፍል ምን ይፈጠር ይሆን? ዝና እስከሚያዝ ቸኩያለሁ።